ኦሪት ዘፍጥረት ምዕራፍ አራት አዳምም ሚስቱን ሔዋንን አወቃት፤ ፀነሰችም፣ ቃየልንም ወለደችው። እርሷም ወንድ ልጅ ከእግዚአብሔር አገኘሁ አለች። ደግሞም ወንድሙን አቤልን ወለደችው። አቤልም በግ ጠባቂ ሆነ፣ ቃየልም ምድርን የሚያርስ ሆነ። ከብዙ ቀን በኋላም እንዲህ ሆነ፤ ቃየል ከምድር ፍሬ ለእግዚአብሔር መሥዋዕትን አቀረበ። አቤልም ደግሞ ከበጎች መጀመሪያ የተወለደውንና ከሰቡት አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ ወደ ቃየልና ወደ መስዋዕቱ ግን አልተመለከተም ቃየልንም እጅግ አሳዘነው ፊቱም ጠቆረ እግዚአብሔር አምላክም ቃየልን አለው ለምን ታዝናለህ ለምን ፊት ጠቆረ በእውነት ያመጣህልኝ አይደለም አግባብስ በእውነት ታመጣልኝ ዘንድ ነበር በደርህ እንግዲህ ዝም በል የወንድምህን መመለሻው ወደ አንተ ነው አንተም ትሰለጥንበታለህ ቃየልም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃኤል በወንድሙ በአቤል ላይ ተነሳበት ገደለው። እግዚአብሔርም ቃየልን አለው ወንድምህ አቤል ወዴት ነው? ቃየልም አለ አላውቅም፣ በውኑ የወንድም የጠባቂን የነኝን? እግዚአብሔርም አለው ቃየል ለምን አደረግ? የወንድምህ የአቤል የደሙ ድምፅ ከምድር ወደ እኔ ይጮሃል። አሁንም የወንድምህን ደም ከእጅህ ለመቀበል አፏን በከፈተች በምድር ላይ አንተ የተረገምህ ነህ። ምድርም ባረስክ ጊዜ እንዲህ ኃይሏን አትሰጥህም። በምድር ላይ ኮብላይና ተቅበዝባዥ ትሆናለህ። ቃየልም እግዚአብሔርን አለው ኃጢአቴ ይቅር የማትባል ታላቅናትን፣ እንሆ ዛሬ ከምድር ፊት አሳደድኸኝ፣ ከፊትህ እሰወራለሁ፣ በምድር ላይ ኮብላይና ተቅበዝባዥ ሆናለሁ የሚያገኘኝም ሁሉ ይገድለኛል። እግዚአብሔርም አለው እንዲህ አይደለም፣ እንግዲህ ቃየልን የገደለ ሁሉ ሰባት እጥፍ ይበቀልበታል። እግዚአብሔርም ቃየልን ያገኘው ሁሉ እንዳይገድለው ምልክት አደረገለት። ቃየልም እግዚአብሔር ፊት ወጣ፣ በኤዶም አንጻር ባለችው ኖድ በምትባል ምድርም ኖረ። ቃየልም ሚስቱን አወቃት፣ ጸነሰችም። ከተማም ሰራ፣ የከተማይቱን ስም በልጁ ስም ሄኖህ አላት። ሄኖህም ጋይዳን ወለደ። ጋይዳም ሚኤልን ወለደ ሚኤልም ማቱሳኤልን ወለደ። ማቱሳኤልም ላሜህን ወለደ። ላሜህም ለራሱ ሁለት ሚስቶችን አገባ። የአንዲቱ ስም አዳ፣ የሁለተኛይቱ ስም ሴላ ነበር። ኤዳም ዮቤልን ወለደች። እርሱም በድንኳን የሚቀመጡትን የዘላኖች አባት ነበር። የወንድሙም ስም ዩኤቤል ነበር። እርሱም በገናንና መሰንቆን አስተማረው። ሴላም ደግሞ ቶቤልን ወለደች፣ እርሱም ነሐስና ብረትን የሚሰራ ሆነ። የእህቱም ስም ኖሄም ነበር። ላሜህም ለሚስቶቹ ለአዳና ለሴላ አላቸው፣ እናንተ የላሜህ ሚስቶች ቃየን ስሙ፣ ነገሬንም አድምጡ። እኔ ጎልማሳውን ስለ መቁሰሌ ብላቴናውንም ስለመወጋቴ መወጋቴ ገድየዋለሁና። ቃየንም ሰባት እጥፍ ይበቀሉታል፣ ላሜህ ግን ሰባት ጊዜ ሰባት አዳምም ዳግመኛ ሄዋንን አወቃት ጸነሰችም ወንድ ልጅም ወለደች። ስሙንም ቃየል በገደለው በአቤል ፈንታ እግዚአብሔር ሌላ ዘር ተክቶለኛል ስትል ሴት አለችው። ሴትም ወንድ ልጅ ወለደ፣ ስሙም ሄኖስ አለው። እርሱም የእግዚአብሔርን ስም መጥራት የጀመረ ነው።